ኤል አሃዱ መላእክት ቀደም መጻይ ይረዳአኒ፣ ከዋነኞቹ አለቃ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13። ክቡር አባቴም ወንድሜም መጋቤ ሃይማኖት ቆሞስ አባ ጦመልሳን አዳነ በአዲስ አበባ ሀገረ ስብከት የአዲስ ከተማ የልደታና ቂርቆስ ክፍላተ ከተማ ዋና ስራ አስኪያጅ እንዲሁም የክፍላተ ከተሞቹ የክፍል ኃላፊዎች የዚህ ታላቅ ቤተ ክርስቲያን አስተዳዳሪ መላከመዊ ቆሞስ አባ ፍቅረ ማርያም እና የስራ ባልደረቦቹ፣ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ውሉደ ቅዱስ ያሬድ ካህናት፣ ዲያቆናት፣ የፈለገ ዮርዳኖስ ሰንበት ትምህርት ቤት መዘምራን ከቅዱስ ሚካኤል ጋር በምሥጢር ያወራችሁትን የተነጋገራችሁትን፣ የተሳላችሁትን፣ ያነባችሁትን ሁሉ ቀድመ እግዚአብሔር ያደርስላችሁ ዘንድ ፈጥኖ ደራሹን የዋሁን ተራዳዊውን ቅዱስ ሚካኤልን ለመማጸን መባችሁ ሰምሮላችሁ እንባችሁ ታብሶላችሁ መባችሁን በእጃችሁ ቋጥራችሁ የመጣችሁ በመከራና በችግር ውስጥ ሆናችሁ እየተማጸናችሁ እያነባችሁ እየተሳላችሁ ያላችሁ የእንባ መባ በዓይናችሁ ይዛችሁ የመጣችሁ እጅግ በቅን ልቦና የተሞላችሁ የተትረፈረፋችሁ የቅድስቷ ምድር የኢትዮጵያ ከአራቱ ማዕዘን ወገኔን ችግር ሲገፋው፣ መከራ ሲገፈትረው እጃችሁንም ልባችሁንም አይምሯችሁንም ዘርግታችሁ በመቀበል የምትታወቁ የሀገሬ መጋቢዎች ውድ የአዲስ አበባ ምእመናንና ምእመናት ሁላችሁም፣ ከሊቅ እስከ ደቂቅ እንኳን ለታላቁ መልአክ ለየዋው መልአክ ላሳደገን መልአክ ለጠበቀን መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓሉ አደረሰን፣ አደረሳችሁ። አዎ፣ ብዙ ነገር አላበዛም። አባቴ በዓላቱንም ዘርዘር አድርገው ነግረዋችኋል። ሌላ ጊዜ በወንጌል መድረክ እንገናኛለን፣ እንማማራለን። ለአጭር ደቂቃ ዛሬ የተገናኘንበትን ብቻ ከሰፊው ከውቅያኖሱ ትንሽ በማንኪያ ጨለፍ አድርገን እንነግራቸዋለን። ከዋናዎቹ አለቆች አንዱ የሆነው ቅዱስ ሚካኤል ሊረዳኝ መጣ አለ ዳንኤል። ቅዱስ ሚካኤል ሰውን በመርዳት የሚታወቅ ፈጥኖ ደራሽነቱ ለአዲሱ ሚካኤል ልጆች አይነገርም። ለአዲስ አበባ ምእመናን አይነገርም። ለኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ አይነገርም። ቅዱስ ሚካኤል ከአይምሮ በላይ ነው፣ ከቋንቋ በላይ ነው፣ ፈጥኖ ደራሽ ነው። ቅዱስ ሚካኤል ስለማይነገር እሱ ፈጥኖ ባይደርስልን እሱ እንደ ኦፈ አርያም በክንፉ እየበረረ ድምፁን እያሰማ ቅዱስ ገብርኤል ወደ ድንግል ማርያም እየሰገደ እየተንበረከከ ተፈሲ ፍስህ ቶ ምልእተ ጸጋ፣ ምልእተ ክብር ደስ ይበልሽ እያል እንደመጣ ሁሉ ወደ ኢትዮጵያውያን ቅዱስ ሚካኤል የምልጃውን በረከት የፍቅሩን በረከት ረድኤቱን ፈውሱን ይዞ ባይመጣ ማን ይቆም ነበረ ደጅ? ወገኖቼ የቆምነው የተሰበሰብነው የተገናኘነው ከሱ እርዳታ እየተነሳ ነው። ስለዚህ ወደ ዳንኤል ፈጥኖ መጣ። ወደ ዳንኤል ፈጥኖ የመጣው ዳንኤልን ይረዳው ዳንኤልን ያገዘው ቅዱስ ሚካኤል ነው። ዳንኤልን ብቻ አይደለም ቅዱስ ሚካኤል ያገዘው ደጋግ አባቶቻችንን በዘመነ ብሉይ በሐዲስ ኪዳንን ማግዟቸዋል። የሙሴ የበትሩ ኃይል እኮ ቅዱስ ሚካኤል ነው። ማን መሰላችሁ? ባህሩን የከፈለበት ኃይል ባህሩን የሰነጠቀበት ባህር ደጋጎቹን እስራኤላውያንን አሻግሮ ጠላትን ያሰጠመበት ኃይል በትሩ ላይ እያረፈው የቅዱስ ሚካኤል ኃይል ነው። በሰባት ደመና እየጋረደ እየመራ አንዱ ምግብ እየሆነ አንዱ ምን እየሆነ ጃንጥላ እየሆነ ደመና እየሆነ ያሻገራቸው እኮ ቅዱስ ሚካኤል ነው። የኢያሱ የኢያሪኮ ግንብ መፍረስ ኀይሉ ቅዱስ ሚካኤል ነበረ። ቅዱስ ሚካኤል በብሉ እንዲህ ይሠራል፣ በሐዲስም እንዲህ ነው። ከተክልዬ ጋር የነበረው ማን ነው? ከደብረዳሞ ዳሞ ወደ ሸዋ ምድር ወደ ኢትዮጵያ ሲመለሱ ብርሃነ ዓለም ጻድቁ ከደብረ ዳሞ ሲወርዱ ስድስት ክንፍ ያበቀሉት ባለ ስድስት ክንፉ ተክለ ሃይማኖት የምንለው የማን ተራዳይነት ነው? ፈጥኖ የላከው እኮ ቅዱስ ሚካኤልን ነው። እግዚአብሔር ያንን ገመድ ጠላት ሲበጥስበት ባለ ስድስት ክንፍ አደረገው እግዚአብሔር። ስለዚህ ቅዱስ ሚካኤል ያረዳው ቅዱስ ሚካኤል ያላገዘው ቅዱስ ሚካኤል በቅዱሳን ሕይወት በወላዲተ አምላክ ሕይወት በሰማይታት ሕይወት በስጉራኑ በንጹሐኑ አበው አባቶቻችን ሕይወት ዛሬም በሊቃውንቱ መቅደሱን ከበው በሚያድሩት ሊቃውንት የቃል ኪዳኑን ታቦት ተሸክመው ስለዚህ የዋ ሕዝብ ስለዚህ ቅዱስ ሕዝብ ስለሚያነቡት ካይናት የሚቆመው እኮ ቅዱስ ሚካኤል ነው። የመንበሩ ባለቤት እኮ ቅዱስ ሚካኤል ነው። ዲያቆኑ ተስፋ አድርጎ መስቀሉን ጨብጦ ተንሶ የሚለው ኃይሉ ቅዱስ ሚካኤል ነው። ካህኑ ከፊት በምን ስራችን? ወገኖቼ፣ እሱ ባይረዳን እሱ ባያግዘን በምን በምን ስራችን ወደ ታቦት እንቀርባለን? በምን ስራችን ወደ መቅደሱ እንገባለን? ወደ ቅድስናው ስፍራ ሙሴ ፍታ ቶታይና አሳይነ እግር ከተብሎ ሙሴ የተነገረው በምን ስራችን በቅዱስ ሚካኤል የምልጃ ምሕረት ዕዳ በደላችን ተሸፍኖ የእኛም የካህናቱ የአገልጋዮቹ የእናንተም የደጋጎቹ ተሸፍኖ እነሆ ዛሬ በቅዱስ ሚካኤል ክንፍ ተሸፍነን ለዝማሬ ቆመናል፣ ለአገልግሎት ቆመናል፣ ለምስጋና ቆመናል። በሱ ተሸፍነን ቅዱስ ሚካኤል ያረዳው የለም ከረዳቸው ካገለገላቸው ዛሬ ተሰብስበን በዓሉን የምናከብርለት የቅዱስ ሚካኤል እና አፎሚያን የረዳበት የባህራንን ሕይወት የቀየረበት ዕለት ነው። ባህራን የዋህ ቅን፣ በቅዱስ ሚካኤል ትንቢት የተተነገረ ከድሃ ቤት የወጣ ወገኖቼ፣ እግዚአብሔር የድሃን ቤት አይንቅም። ጉሊት የምትውለዋን እናቴን አይንቅም። አቅም የሌለውን አባባን አይንቅም። እግዚአብሔር በሁሉ ኃይል አለው በሁሉ ኃይል ይገልጣል። ሁሉን ያስነሳል። በሁሉም ላይ ድንቅ ስራውን ይገልጣል። እግዚአብሔር ከዳሃ ከብላቴና አይቶ የተነሳው ምንም አያውቅም። ወደ ባህር ተጣለ፣ ወጣ፣ ተቆለፈበት፣ ቁልፉ ተገኘ። ታሪኩ ሰፊ ስለሆነ ሰብሰብ ብላ አድርገው። ልክ ዛሬ የብዙዎቻችን እድላችን ላይ፣ ህይወታችን ላይ፣ ኑሯችን ላይ ጠላት ቆልፎብን፣ እኛም አንዳንዴ ባለማወቅ ባለማወቅ የምናጠፋው የምንበድለው የምንሳሳተው ነገር አለ። በዕድላችን ላይ ጠላት እንዲቆልፍብን ዕድል እንሰጣለን። በርን ከፍትለታለን። ብዙ የተቆለፉ ደጆች አሉ። ብዙ የተዘጉ በሮች አሉ። አልከፈት እያሉ ቢንኳኩ ቢንኳኩ ቢደቁ በጸበል ስፍራ የሚያለቅሱ የተቆለፈባቸው፣ ቤታቸውን ዘግተው አደባባይ እንዳይወጡ አፍረው የሚያለቅሱ የተቆለፈባቸው መዓት የአገሬ ሕዝቦች አሉ። ቁልፉን ቅዱስ ሚካኤል ይስጠን። እሱ የቁልፉ በእሱ እጅ ነው ያለው። የጽድቅ ቁልፍ፣ የበረከት ቁልፍ፣ የፈውስ ቁልፍ፣ የእድገት ቁልፍ በእሱ እጅ ነው ያለው። ቁልፉን ይስጠን። ባህራን የሚያውቀው ነገር የለም የሞት ደብዳቤ ያሸክመው ወደ አንድ መንደር ላኩት ይሄን ልጅ እንደደረሰ ግደሉት አጥፉት። ይሄ ቅዱስ ሚካኤል ትንቢት የተናገረለት ደጄን የሚወርሰው ሀብቴን የሚወርሰው ልጆቼን የሚያገባው የሀብቴ ሁሉ ባለቤት የሆነው እሱ ነውና በንግድ ሩቅ አገር በሄድኩ ጊዜ አግኝቸዋለሁ እኚህ እንደደረሰ ግደሉት ብሎ ያ ባለ ሀብት ይሄንን የሞት ደብዳቤ አሸክሞ ወደ ሀገሩ ወደ ቀየው ላከው። በፈረስ እየገሰገሰ የጽድቅ መስሎት የእውነት መስሎት የሚድንበት የሚተርፍበት መስሎት ይሮጣል። ቅዱስ ሚካኤል ደረሳ። ለድሃው ልቡ የማይ የማይጨክን ፈጥኖ ደራሾ ሚካኤል፣ ምንድን ነው ያዝከው? ይሄንንማ አላሳይህም። አትክፈተብ ይያለውኝ አታሳይ። ታማኝ ነው ባህራ የሞት ደብዳቤን ይዞ በእምነት እንዲያነሰዎች የለንም ወገኖች፣ ዓለም አሴራብን፣ ዓለም ጉድጓድ ቆፍራልን። አሁን እንኳን ስንወጣ መመለሳችንን የሚያውቀው አንድ ቅዱስ ሚካኤል ብቻ ነው። መዳረሻችንን አናውቅም። ዘግተነው የመጣነው ቤት ሌላ ሆኖ ሊጠብቀን ይችላል። በሰላም ያለፍንበት መንገድ ሌላ ሆኖ ሊሆን ይችላል። ስመውን የሸኙን ሰዎች ሌላ ሆነው ሊጠብቁን ይችላሉ። በመንገዳችን ሁሉ ያለውን ጠባቂ ቅዱስ ሚካኤል ነው። አላሳይህም አለው። እዛው ደብዳቤው ባለበት የሞቱን ደብዳቤ የእዳውን ደብዳቤ የመከራውን ደብዳቤ ወደ ሕይወት ቀየረው። ቅዱስ ሚካኤል እፍ አለበት። ምን ይላል መሰላችሁ ወገኖች? ምን ይላል መሰላችሁ? የቅዱስ ሚካኤል ድንቅ ሥራ። ይሄንን ልጅ እንደደረሰ ታላቋን ልጄ እንዳሯት እኔ በለንግድ ሩቅ አገር ሄጃለሁኝ እንደነገርኳችሁ ሁሉ በሀብቴ በንብረቴ ላይ አዛዥ ናዛዥ አርጌዋለውኝ ወራሽ አርጌዋለውኝ። እንዳጠብቁኝ ድል ያለ ሰርግ ደግሳችሁ ዳሩት። አርባ ቀን ሐሴት አድርጉ፣ ደስታ አድርጉ አለ። የቅዱስ ሚካኤል እጅ ስለገባበት እሱፍ ስላለበት የሞቱን ወደ ሕይወት ስለቀየረለት ይሄ ደብዳቤ በዚህ መልክ እንዲነበብ ተደረገ። በዛው እውነት ነው። እነኛ ሰዎች አለፉ። ታሪኩ ረጅም ስለሆነ አለፉ። የቀየው ወራሽ የደጁ ወራሽ የሀብቱ ባለቤት ሆኖ ቅዱስ ሚካኤልን እስከ ለተሞቱ ባይራን ሲዘክር ኖረ። ይሄንን መልአክ ነው የምንጠብቀው ወገን፣ ይሄንን መልአክ ነው የምናገለግለው ወገኖቼ። ይሄ መልአክ እነሱን ብቻ አይደለም። ዛሬ ያረዳው ማን አለ? ቅድም ታቦቱ ሲዞር ወገኖች፣ የሚያንቡ አይኖችን እናይ ነበረ። ስቅ እያሉ የሚያለቅሱ እናቶችን እናይ ነበረ። ባህራኖች እዚያ አሉ። ባህራን የባህራን እናት ቆማ ስታነባ ስታለቅስ፣ ባህራን ወጣቱ ሲያነባ፣ ባህራን የእድሜ ባለጸጋ ሆኖ አባባ መቆሚያው ላይ እየተንቀጠቀጠ ሲያነባ ሲያለቅስ አይተናል። ያንባ ከየትም የመጣ አይደለም። ከየትም የመጣ አይደለም። ውለታ ነው ውለታ ተውሎበት ሚካኤል እጁ ገብቶበት ጣልቃ ገብቶበት ህይወቱ ተቀጥሎ ፈው በሽታው ተፈውሶ ሽባነቱ ተተርትሮ ምስጋና እኮ ነው፣ በእንባ ቅዱስ ሚካኤል ለደጅ ያበቃኝ። በስደት ዓለም ያሉት፣ በሃገር ውስጥ ያሉት አርሶ አደሩ፣ ከተሜው አምላከ ቅዱስ ሚካኤል ይላል። ቅዱስ ሚካኤል ለሁላችንም ይድረስልን። መልካም በዓል